ፌስቲቫል የሚለውን ግንዛቤያችሁን ሙሉ በሙሉ የሚገለበጥ በዓልን ለማወቅ ተዘጋጅታችኋል? ዛሬ ወደ አስገራሚው ወደሚያስደስተው በዓላት ዓለም ነው የምንገባው። የተለመዱ ሰልፎችንና ሊገመቱ የሚችሉ ደስታዎችን አስረስቶ አጥንት ሊሰበር ሕይወት አደጋ ላይ ሊወድቅ ስለሚችልበትና የባህሎቹ አይነት ቃል አልባ የሚያደርጋችሁ ስለሆኑ በዓላት እያወራ ነው። በእሳት ኳሶች ከመወርወር እስከ ግዙፍ እንጨቶችን መጋለብ ድረስ በዓለም ዙሪያ ያሉትን አስር እጅግ አስገራሚ በዓላትን ለመመልከት ይዘጋጁ። ጉዞአችንን በሚፈነዳው ትዕይንት እንጀምር። በየዓመቱ ነሐሴ 31 ቀን ፀሐይ ስትጠልቅ የኤልሳቫዶር ነዋሪዎች እርችት ለማየት ሳይሆን ሙሉ በሙሉ የእሳት ኳስ ውርወራን ለመካፈል ይሰበሰባሉ። ይህ የተለመደ የእሳት ቃጠሎ ምሽት አይደለም። ትክክለኛ የእሳት ኳሶች እርስ በእርስ ይወረወራሉ። ይህ ባህል የ1658ቱን አስከፊ የኤልፔሊዮን እሳተ ገሞራ ፍንዳታን የሚያስታውስ ነው። ይህ አደጋ የመጀመሪያዎቹን የመንደሩ ነዋሪዎች ቤታቸውን ጥለው እንዲሰደዱና በአሁኑ ቦታቸው አዲስ ሕይወትን እንዲጀምሩ አስገድዷቸዋል። ዛሬ የከተማው ነዋሪዎች አስደናቂ የራስ ቅል መሰል ንድፎችን ፊታቸው ላይ በመሳል ለሚቀጣጠለው ግጭት ይዘጋጃሉ። በኬሮሲን የረጠቡና በእሳት የተያያዙ የእሳት ኳሶች ምንም እንኳን አደገኛ ቢሆኑ ለትርኢት በሰማይ ላይ ይታኮሳሉ። የእሳት ኳሶች በመባል የሚታወቀው ይህ የሚንበለበል ጦርነት ከ100 ዓመት በላይ አደጋን ተቋቁሞ በፕላኔታችን ላይ ካሉት እጅግ ልዩ ከሆኑ በዓላት መካከል አንዱ ሆኖ እየተከበረ ይገኛል። ለአድሬናሊን ከፍ የሚያደርጉ ጀብዶዎች ስናወራ፣ እነዚያን ሹል ቀንዶች በቅርብ ከተጋፈጡ ኮከቦች እነሱን ማየት ብቻ ሳይሆን ምናልባትም በሆስፒታል አልጋ ላይ እየቆጠሯቸው ይሆናል። በፓምፕሎና የሚታወቀው የበሬዎች ሩጫ በየሐምሌ ወር የሚከበረው የሳንፈርሚን ፌስቲቫል እጅግ አስደሳች ማዕከል ነው። በዓለም ዙሪያ በመቶዎች የሚቆጠሩ ደስታ ፈላጊዎችን የሚስብ እጅግ አደገኛ ድፍረትን የሚጠይቅ ፈተና ነው። እሱም ስድስት ኃይለኛ ያልሰለጠኑ በሬዎች የሚንጎራደዱበት ጥንታዊና ጠባብ የከተማ ጎዳናዎች ውስጥ እራሳቸውን በፈቃደኝነት ያስገባሉ። የጠዋቱ ሩጫዎች የድፍረትና የፍርሃት ድብልቅ ትርኢት ናቸው። እናም ሌሊት ሲወርድ ትኩረቱ ወደ ባህላዊ የበሬ ፍልሚያዎች ይቀየራል። ሆኖም የእነዚህ ግርማ ሞገስ ያላቸው ፍጥረታት ጥሬ ያልተገራ ኃይል ሁልጊዜ በአሬና ውስጥ ብቻ ተገድበው ይቀር አይደለም። እነዚህን አስደናቂ ምስሎች በግልጽ እንደሚያሳዩት አንዳንድ ድለቢስ ተሳታፊዎች በትላልቅ ሸኮናዎች እና በሚያሾሉ ቀንዶች ምህረት ስር ይወድቃሉ። አዎ፣ ያ በእርግጠኝነት ምልክቶችን ይጥላል። ከስፔን ሳታማ ሙቀት ወደ ሩቅ ሰሜን ወደሚገኘው እጅግ ቀዝቃዛ ጫፍ እንጓዝ። አጥንትን የሚሰብር ቅዝቃዜ ያለበት ቀን ነው። ስለዚህ እኩል ቀዝቃዛና እጅግ አስገራሚ የሆነ በዓልን ከመቃኘት ከዚህ የተሻለ ጊዜ አይኖርም። ለበረዶ ጸጉር ጥበብ ውድድር ራስዎን ያዘጋጁ። እንግዳ ነገር ይመስላል፣ አይደል? ያ በትክክል በካናዳ ዩኮን ሆይቶርስ ውስጥ የሚካሄደው የዓለም አቀፍ የበረዶ ጸጉር ውድድር አስደናቂና እንግዳ የሆነ መነሻ ነው። እዚህ ያሉት ክረምቶች በጣም ከባድ ናቸው። ይህ አስደናቂ ምስል እንደሚያሳየው የሚፈላ ውሃ በአየር ላይ ሲጣል ወዲያውኑ ወደ በረዶነት ይቀየራል። በጣም ጎበዝ የሆኑት ካናዳውያን እጅግ በጣም እንግዳ የሆኑ የቀዘቀዙ የፀጉር ቅርጻ ቅርጾችን ለመፍጠር ሙሉ በሙሉ በዓልን መወሰናቸው ያስደንቃል። በየካቲት ወር ደፋር ተወዳዳሪዎች ጭንቅላታቸውን በሞቀ ውሃ ውስጥ ይነክራሉ። ከዚያም ወደ ከባድ ቅዝቃዜው በመውጣት የአርክቲክ አየር አስማታዊ ስራውን እንዲሰራ ይፈቅዳሉ። ቅዝቃዜው ቀስ በቀስ የስበት ኃይልን የሚቃወሙ የቀዘቀዙ ድንቅ ስራዎችን ይቀርጻል። አሸናፊዎቹ በመጋቢት ወር ይፋ ይሆናሉ፣ በዚህም እጅግ በጣም እንግዳ የሆኑ የጸጉር ቅርጣ ቅርጾችን ያሳያሉ። አሁን በየስድስት ዓመቱ አንድ ጊዜ ብቻ የሚካሄደው እና በምድር ላይ ካሉት እጅግ አደገኛ ከሚባሉት በዓላት አንዱ የሚል አሳዛኝ ማዕረግ ላለው በዓል ራሳችሁን አዘጋጁ። በጃፓን ናጋኖ ግዛት ሱዋ ሐይቅ ክልል የሚገኘው ኦንባሽራ ፌስቲቫል ነው። ጥልቅ ዓላማው በሱዋ ግራንድ ቤተ መቅደስ አራት ጥንታዊ ህንጻዎች ማዕዘናት ላይ የሚቆሙትን፣ 16 የተቀደሱ እንጨት ምሰሶዎችን በአዲስ መተካት ነው። ታላቁ ክብረ በዓል በኤፕሪል ወር በለምለም ተራሮች ላይ ይጀምራል። እዚያም 16 በጥንቃቄ የተመረቱ የጥንድ ዛፎች በዘመናት በቆዩ ባህላዊ የመቁረጫ ዘዴዎች ይጣላሉ። እነዚህ ግዙፍ እንጨቶች አንዳንዶቹ እስከ 20 ሜትር ርዝመት እና አስደናቂ 12 ቶን የሚመዝኑ ከዚያም ምንም ዘመናዊ ማሽኖችን ሳይጠቀሙ ሙሉ በሙሉ በሰው ጉልበት ወደ ቤተ መቅደሱ ይጎትታሉ እነዚህን ግዙፍ እንጨቶች አቋርጠው ወደ 10 ኪሎ ሜትር የሚረዝመውን አስቸጋሪ ጉዞ በተራሮችና ፈጣን ወንዞች ላይ ለመጓዝ ከፍተኛ የቡድን ስራና የማይናወቅ ቁርጠኝነትን ይጠይቃል ነገር ግን በጣም ልብ የሚነካው አድሬናሊን የሚጨምረው ክፍል አደገኛው የቁልቁለት ጉዞ ነው። የማይናወጥ ድፍረታቸውን ለማሳየት ወንዶች እነዚህን ግዙፍ እንጨቶች እየጋለቡ ቁልቁለቱን ይወርዳሉ። አስከፊ የአካል ጉዳት አልፎ ተርፎ አሳዛኝ ሞት የመድረሱ አደጋ እውን ነው። ይህ በዓል በባህልና በሰው ልጅ ድፍረት መካከል ያለውን ዘላቂና አንዳንዴም አደገኛ ትስስር የሚያሳይ ኃይለኛ ምስክርነት ነው። የአድሬናሊን ሶች ላለባችሁ እና ለዜማ አፍቃሪዎች በሙሉ ነፍሳችሁ ደስታንና ዜማን በተመሳሳይ ጊዜ የምትናፍቅ ከሆነ የፍሎሪዳ ኪስ የውሃ ውስጥ የሙዚቃ ፌስቲቫል እርሶን እየጠበቀ ያለ የውሃ ውስጥ ሲምፎኒ ነው። በየዓመቱ በሐምሌ ወር በሎይ ኬሪፍ ውስጥ የሚካሄደው ይህ ልዩና አስደናቂ በዓል ከ25 ዓመታት በላይ ሞገዶችን እየፈጠረ ነው። ከዓለም ዙሪያ የሚመጡ ስኖርክሌሮችንና ጠላቂዎችን በደስታ ይቀበላል። ይህንን አስቡት፣ አስማታዊ የውቅያኖስ ጭብጥ ያላቸው ዘፈኖች በቀጥታ ከውሃ ውስጥ ድምፅ ማጉያዎች የሚተላለፉ የተመረጡ የዘፈን ዝርዝሮች። ከዚህም በተጨማሪ የሙዚቃ ጠላቂዎችና የአካባቢው አርቲስቶች አስደናቂና ውሃ የማይገባባቸውን የሙዚቃ መሳሪያዎችን ሲጫወቱ ማየት በዚህ የውሃ ውስጥ የድምፅ መድረክ ላይ ለሚተላለፉ ሁሉ ፍጹም የሆነ አስደናቂና ምስላዊ ኮንሰርትን ይፈጥራል። አሁን ከውቅያኖስ ጥልቀት ወደ ሰማይ ከፍ እንበል። ሌላ አደገኛ ሊሆን የሚችል ግን የማይካበድ ብሩህ በዓልን የሚመለከት የሮኬት ጦርነት በግሪክ ቺዎስ ደሴት ላይ በምትገኘው ውብ መንደር ፍሮንታንዶስ ሁለት በርታው የሚፎካከሩ አብያተ ክርስቲያናት ምንም እንኳን ትንሽ ያልተለመደ ቢሆንም የውሸት ጦርነትን ይጀምራሉ። እስከ 60 ሺህ የሚደርሱ ትናንሽ ሮኬቶች እርስ በርስ ይተኮሳሉ። የተቃራኒው ቤተክርስቲያንም ደውልን ያሰማል። ይህ አስደናቂና የማይካድ አደገኛ ልማድ በየፋሲካው ይከናወናል። የአጊዮስ ማርኮስና የፋናጂያ ኤሪቲያኒ ቤተክርስቲያኖች በአብያተ ክርስቲያናቸው ቅዱስ ግድግዳዎች ውስጥ ሥርዓተ ቅዳሴ እየተካሄደ ባለበት ጊዜ አስደናቂና እሳታማ ግጭታቸውን ያስፈያሉ። የምሽቱ ሰማይ የሚያብረቀርቅ ምንም እንኳን ትርምስ ባለበት የብርሃን ትርኢት ይፈነዳል ነገር ግን የማይቀየር በሆነ ሁኔታ አንዳንድ ሮኬቶች አቅጣጫቸውን ስተው ወደ ጎን ይሄዳሉ። ይህም ጉዳት፣ የንብረት ውድመትና አሳዛኝ ሁኔታን አልፎ አልፎም የህይወት መጥፋትን ያስከትላል። የዚህ ፈንጂ ባህል ትክክለኛ አመጣት በጊዜ ጭጋግ ውስጥ ተደብቋል። ኮኮ የተሰኘውን ድንቅ አኒሜሽን ፊልም ተመልክተዋል? የሙታን ቀን በዓልን በሚያስደንቅ ሁኔታ የሚያሳይ ድንቅ ስራ ነው። ይህ ጥልቅ ትርጉም ያለው ባህላዊ በዓል በሜክሲኮ በህዳር ወር በደማቅ ሁኔታ የሚከበረው ከአስፈሪው ሃሎዊን ጋር አንዳንድ የሚመሳሰሉ ነገሮች ቢኖሩትም መሰረታዊ አመጣጡ እና ጥልቅ መንፈሳዊ ይዘቱ ግን ፍጹም የተለየ ነው። በዚህ ልብ የሚነካ ወቅት ቤተሰቦችና ወዳጆች በሞቀ ስሜት ለመሰባሰብ ለመሰባሰብና የወደዱትን የሞቱትን ለማስታወስ እና ለመጸለይ ይሰበሰባሉ። ለአጭር ጊዜ መናፍስታዊ በሆነ ጊዜ ውስጥ የሟቾች ነፍሳት እንደሚነቁና ከህያዋን ዘመዶቻቸው ጋር ለመብላት፣ ለመጠጣትና ለመደነስ ወደ ምድር እንደሚመለሱ በሰፊው ይታመናል። በምላሹም ህያዋን የቤተሰብ አባላት የተመለሱትን ቅድመ አያቶቻቸውን እንደ የተከበሩ እንግዶች ይንከባከባሉ። የሚወዷቸውን ምግቦች በማዘጋጀት እና ስጦታዎችን በማቅረብ የሀዘን ቀን ከመሆኑ ይልቅ የህይወት የመታሰቢያ እና የቤተሰብ ዘላለማዊ ትስስር ደማቅና አስደሳች ባህል ሆኖ ይከበራል። አስደሳች የዝንጀሮ ትርምስ። ሎፕቡሪ የዝንጀሮ ግብዣ ወይም በአጭሩ የዝንጀሮ ቡፌ ፌስቲቫል በመባል የሚታወቀው ከባንኮክ በስተሰሜን በምትገኘው በሎፕቡሪ ግዛት ውስጥ የሚካሄደው ልክ ስሙ እንደሚያመለክተው ነው። ይህ አስደናቂና ልዩ በዓል ለአካባቢውና ለነዋሪዎቹ መልካም እድልና ብልጽግናን ለማምጣት ባለው ልባዊ ዓላማ ይከበራል። በየዓመቱ አስደናቂ 4000 ኪሎ ግራም የሚመዝኑ ጣፋጭ ፍራፍሬዎችን፣ ትኩስ አትክልቶች፣ ጣፋጭ ኬኮችና አጓጊ ከረሜላዎች በጥንቃቄ ይዘጋጃሉ። የሚያንጸባርቁት ሞቃጣማ አካባቢዎች እስከ እሳታማ መልክዓ ምድሮች ድረስ አሁን ስኮትላንድ ወደምትገኘው ወደ ሽትላንድ ደሴቶች ሻካራ ውበት እንሂድ። እዚያም በየዓመቱ በጥርና በመጋቢት ወራት በተለያዩ የቅርብ ማህበረሰቦች ውስጥ የሚካሄድ እጅግ አስደናቂ የሚባል የእሳት በዓላት ይገኛሉ። ይህ የሚንበለበል ክስተት የገናን በዓል ወቅት ማብቃቱ በድራማዊ ሁኔታ ያመለክታል፣ እና ይህ ባህል የዚያን የበለጸገ የቫይኪንግ ባህል ደማቅና ስሜታዊ አከባበር ነው የሚያሳየው። ፌስቲቫሉ በሚያስደንቅና በሚያስደስት ሁኔታ በደማቅ አልባሳት በለበሱ ችቦ ተሸካሚዎች ሰልፍ ያበቃል። እነሱም በጨለማው የጠጠር ጎዳናዎች በአንድነት ይጓዛሉ፣ የሚንበለበሉ ችቦዎቻቸውን ከፍ ከፍ አድርገው በመያዝ ሌሊቱን በጥንታዊ በሚንቀጠቀጥ ብርሃን ያከብራሉ። በመቀጠልም ደግሞ ወደ ብራዚል ሪዮ ዲ ጄኔሮ ግዛት ውስጥ ወደምትገኘው ውብ ባህር ዳርቻ ወደ ፓራቲ እንሄዳለን። የሚገርመው እንግዳ የሆነውን ብሎኮ ዳላማ እናያለን። ይህ የተለመደው በአልባሳት የተሞላ የካርኒቫል ጎዳና ድግስ አይደለም። እዚህ የተመረጠው አለባበስ ወፍራም ከራስ ከእግር ያለው የከበረ ጥቁር ጭቃ ንብርብር ነው። በሺዎች የሚቆጠሩ ደስታን የሚፈልጉ ሰዎች አጫጭር ሱሪያቸውና የዋና ልብሳቸውን በወፍራምና ጥቁር የጭቃ ሽፋን ስር የሚታዩ ሲሆኑ ጸጉራቸው ወደ እንግዳና ጭቃማ ድንቅ ስራዎች የተቀረጸ በደስታ እየጨፈሩ እየጠጡና እርስ በእርስ በጭቃ ኳሶች ሲጫወቱ ነው የሚቆዩት። ፕላኔታችን ያቀረበችውን አስር እጅግ አስገራሚ እንግዳ የሆኑ በዓላትን በመቃኘት በዚህ ልዩ ጉዞ ላይ ስለተሳተፋችሁን በጣም እናመሰግናለን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳረሱ። ለዛሬ በዚህ አበቃት።